ዓለምን ያወዛገበውና የበርካቶችን ሕይወት ያመሳቀለው ኪንግ ጀምስ ማን ነው? ተከታዮቹ ስነማናቸው ሌጋሲውንስ ለማስቀጠል የሚሯሯጡት ብለን እንጠይቃለን። የኪንግ ጀምስ መጽሐፍ ቅዱስና ጨለማው ታሪኩ ዘ ዳርክ ስቶሪ ኦፍ ኪንግ ጀምስ ባይብል የተሰኘውን ዶክመንተሪም በኪንግ ጀምስ አንደኛ የታዘዘውን የኬጂቪ ወይ ደግሞ ኪንግ ጀምስ ቨርጅን መጽሐፍ ቅዱስ ትርጉም የተፈጠረበትን ታሪካዊና ፖለቲካዊ አውድ እንቃኛለን። ዶኩመንታሪው የንጉሱን ህይወት፣ የኬጂቪ ትርጉም ሂደትና ከዚህ ጋር የተያያዙ አወዛጋቢ ጉዳዮችን፣ የሃይማኖት ግጭቶችን፣ የፖለቲካ ጫናዎችና የንጉሱ የግል ህይወት ክሶች በጥልቀት እንመረምራለን። በተለይ የንጉሱ የግል ህይወት ክሶች፣ ለምሳሌ የግብረ ሰዶም ክሶች፣ የፕሮቴስታንትና የካቶሊክ መካከል ያለውን ግጭትና የኬጂቪ ትርጉም በእንግሊዝ ቤተ ክርስቲያን ላይ ያሳደረው ታላቅ ተጽዕኖ ተጠቃሽ ነው። ይህ ዶኩመንታሪ ታሪካዊ ማስረጃዎችን በመጠቀም ተመልካቾችን ለማስተማርና ለማንቃት ያለመ ነው። የኪንግ ጀምስ ህይወት በ1566 በስኮትላንድ የተወለደ ከልጅነቱ ጀምሮ ንጉስ ሆኖ በፖለቲካዊና በሃይማኖታዊ ግጭቶች ውስጥ ያደገ ነው። በ1603 የእንግሊዝ ንጉስ ሆነም። በ1611 የታዘዘው የኬጂቪ መጽሐፍ ቅዱስ ትርጉም በ47 ሊቃውንት ተጠናቀቀም። የተጉም የፕሮቴስታንት ቤተ ክርስቲያንን ለማጠንከርና የካቶሊክ ተጽዕኖን ለመቀነስ ታስቦ ነበርም። ዶክመንተሪው የንጉሱን የግል ህይወት ክሶች፣ እንደ ግብረ ሰዶም ክሶች የፖለቲካ ጫናዎችንና የሃይማኖት ግጭቶችን ይመረምራል። እንደ ጋይ ፎክስ ተንኮል ባሉ ክስተቶች ላይም ያተኩራል። የኬጂቪ ተጽዕኖ ትርጉም በእንግሊዝኛ ቋንቋና በፕሮቴስታንት እምነት ላይ ዘላቂ ተጽዕኖ ፈጥሯል። ነገር ግን የፈጠረበት ሁኔታም እጅግ አስደንጋጭና አወዛጋቢ ነው። ሰላም፣ ጤና፣ ፍቅር በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን። በጣም በርካቶችን የሚያነቃ መረጃ ነው ይዘንላችሁ የመጣ ነው። በተለይ ደግሞ አሁን ላይ እኛንም ጨምሮ ግለሰቦችን ተከታይ ሆነናል። ሁሉም ሰው እንደፈለገ መጽሐፍ ቅዱስን እንዲሰብክ እንደፈለገ ስለ ቤተክርስቲያን እንዲያወራ እንደፈለገ ሃይማኖት እንዲፈለስፍ የሆነ በርካቶቻችን ደግሞ በጅምላ ደንዝዘናል። በርካቶቻችን ግለሰብ ተከታይ ሆነናል ማለት ነው። ይህ ለሁላችንም የማንቂያ ደወል ነው። ዛሬ የምናነሳላችሁ አንድ ትልቅ ታሪክ አለ። እንግዲህ ይህንን ሰው የሚወድ የሚከተለው፣ እንዲሁም ደግሞ ሌጋሲውንም የሚያስቀጥል አለ። ይሄ በጣም ጨለማውን ታሪክ ነው ዛሬ የምንገልጠው ማለት ነው። በሃይማኖት ሰበብ ምን ያህል እግዚአብሔር ላይ ሰዎች እንደሚዘባበቱ፣ ምን ያህል እንደሚሸቀጡበት፣ መጽሐፍ ቅዱስን ለራሳቸው ጠምዝዘው እንዴት እንደሚያነውሩ ነው። በርካቶች እንግዲህ በዚህ ነገር ላይ ወድቀዋል ማለት ነው ስለዚህ ንጉስ የምንነግራችሁ ያለ ምክንያት አይደለም በተለይ ደግሞ የእኛን ታላቂቷን ቤተክርስቲያን ጨምሮ በርካቶች ለግላቸው ጥቅም ሲያውሉ እንዲሁም ደግሞ ካህንን በሚልም በርካቶችን ወደ ገደል ሲከቱ የውሸት ጭምብላቸውም እየተገለጠ ይገኛል ማለት ነው እነዚህ ሁሉ ዝርዝር ጉዳዮች ወደ ራሳችን በጥልቀት እንድንመረምር ስለሚያደርጉን እንድትከታተሉን ባኮረት ነው የምንጋብዛችሁ ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን

ዛሬ በግሬት ቡክስ ኤክስፕላኔሽን ቻናል ላይ የኪንግ ጀምስ መጽሐፍ ቅዱስ የጨለማ ታሪኩን እንመረምረዋለን። የመጽሐፍ ቅዱስ በ1611 የተጠናቀቀ በእንግሊዝኛ ቋንቋ ላይ ትልቅ ተጽዕኖ የነበረው ነገር ግን የተፈጠረበት ሁኔታ በፖለቲካ በሃይማኖትና በንጉሱ የግል ህይወት ጨለማ ጎኖች ተሞልቶ ነበረም። ኪንግ ጀምስ አንደኛ በ1566 በስኮትላንድ የተወለደ ሰው ነው። እናቱ ማሪ ንግስት ነበረች። ከልጅነቱ ጀምሮ በፖለቲካዊና በሃይማኖት ሃይማኖታዊ ግጭት ውስጥ አድጓል። በ1603 የእንግሊዝ ንጉሥ ሆነ። እናም በፕሮቴስታንትና በካቶሊክ መካከል ያለውን ውጥረት ለመቆጣጠር የሞከረ ነው። ነገር ግን የግል ህይወቱ በአወዛጋቢ ክሶች ተሞልቷል። በተለይ ደግሞ ከወንዶች ጋር ያለው ግንኙነት እንደ ጆርጅ ቪሊየርስ፣ የባንኪንግሃም መስፍን። እነዚህ ክሶች በታሪክ ምሁራን መካከል አሁንም አወዛጋቢ ናቸው። በ1604 ኪንግ ጀምስ የኬጂቪ ትርጉም በሃምፕተን ፍርድ ቤት ጉባኤ ላይ አዘዘም። ይህ ትርጉም የፕሮቴስታንት ትናንት ቤተ ክርስቲያንን ለማጠንከርና የካቶሊክን ተጽዕኖ ለመቀነስ ታስቦ የነበረ ነው። 47 ሊቃውንት በስድስት ቡድኖች ተከፋፍለው ሰርተውታል። እናም በ1611 ትርጉሙ ተጠናቋል። እነሱ ይህ መጽሐፍ ቅዱስ ብለው የሚጠሩት እስካሁን ድረስ ዓለም በእንግሊዝኛ የተተረጎመው ዶክመንተሪ ቃል በቃል መተርጎም አይቻልም ይላሉ። አንዳንዶቹ የኪንግ ጀምስ መጽሐፍ ቅዱስ የጨለማውን ታሪክ ስናየው ዳርክ ሂስቶሪ ኦፍ ኪንግ ጀምስ ባይብል የኬጂቪ መጽሐፍ ትርጉ የተፈጠረበት ታሪካዊ፣ ፖለቲካዊና ሃይማኖታዊ አውድ ይመረምራል። በኪንግ ጀምስ አንደኛ ትእዛዝ የተጀመረው የትርጉም በ17ኛው መቶ ክፍለ ዘመን የእንግሊዝ ቤተ ክርስቲያንን ለማጠንከርና የካቶሊክ ተጽዕኖን ለመቀነስ ታስቦ ነበረም። ዶኩመንታሪው የንጉሱን የግል ሕይወት፣ የፖለቲካ ጫናዎች እንደ ጋይስ ፎክስ ተንኮል ያሉ ክስተቶችን በማጠቀስ የኬጂቪ ታሪክን ይቃኛል። በተጨማሪም አንዳንድ አወዛጋቢ ክሶች፣ ለምሳሌ የንጉሱ የግብረሰዶም ታሪኮች በታሪካዊ ማስረጃዎች ላይ ተመርኩዞ ይብራራሉ።

ዶክመንታሪውን በታሪካዊ ምስሎች አጅበው ያቀረቡ ቻናሎችም አሉ። የኪንግስ ጄምስ አንደኛ ሚና ንጉስ ኬጂቪ ትርጉሙን በ1604 በሐምፕተን ፍርድ ቤት ጉባኤ እንዲጸድቅ አዘዘ። የፕሮቴስታንት እምነትን ለማጠንከርና የካቶሊክ ተጽዕኖን ለመቀነስ ታስቦ ነበር። የንጉስ እንደሚወራበት ምንም እንኳን ለመናገር ቢከብድም ወላጅናቱን አስነውሯታል ነው። ከዚያም ደግሞ ለንግስናው ሲል አስገድሏታል የሚሉ ታሪኮች አሉ። የሰው መጽሐፍ ቅዱስን ለራሱ እንደ ያልፈለገ የጠመዘዘና ይህ የእግዚአብሔር ቃል ነው ብሎ የባሪያ ንግድን የሚደግፍ እንዲሁም ደግሞ ተመሳሳይ ጾታ ጋብቻን የሚያበረታታ ሰው ነበረም። 1566 ጁን 19 በስኮትላንድ ኤደንበራ ካስል አንድ ልጅ ተወለደ። ስሙ ጀምስ ስቱዋርት ይባላል። የማሪ ንግስት ወይ ደግሞ ማሪ ኩዊን ኦፍ ስኮትስ እና የሄንሪ አርዶ ዴርኒ ልጅ ነበረም። እናቱ የካቶሊክ እምነትና የስኮትላንድ ፕሮቴስታንት ካልቫኒዝም መካከል ባለው ውጥረት ውስጥ ነው የወለደችው። ገና አንድ ዓመት ሲሆነው በ1567 እናቱ በፖለቲካዊ ግጭቶች ተገዳ፣ ጀምስ በስኮትላንድ ንጉስ ሆነም። ኪንግ ጀምስ የልጅነት ዘመኑ ቀላል አልነበረም። አባቱ በ1567 በግድያ ህይወቱ አልፏል። እናቱ ወደ ጊሊስ ተወሰደች። በ1587 በንግሥት ኤልሳቤት ደግሞ እሷ ተገደለች። ጀምስ በአስተዳዳሪዎቹና በሀያላንጌቶች መካከል ተገዛ። በ1582 በሩዌን ራይት ታገተም የሁሉ ሲሆን በጆርጅ ቡካንና በፒተር ዩንግ ተማሪ ሆነም። የግሪክ የላቲንና የፈረንሳይ ቋንቋዎችን ተማረም። በቲኦሎጂ በፍልስፍናና በግጥም ጥልቅ ፍቅር ነበረው። በዚህ ጊዜ በእግዚአብሔር መብት ወይም ደግሞ ዲቫይን ራይት ኦፍ ኪንግስ ያለውን እምነት በልብ ውስጥ ተከለም። ይህም የንግስናውን መሰረት አጠንክሮታል። በርካቶች እንደሚሉት ግን እናቱን ያስገድላት እሱ ነው። እንደውም እናቱን አነውሯታል ብለው ይሞግታሉ። በ1583 በ17 ዓመቱ ጀምስ የስኮትላንድን ሙሉ ኃይል ተረከበም። ሆኖም የስኮትላንድ መኳንንትና የኬልቪኒስት ቤተክርስቲያን ተቃዋሚዎች ከፍተኛ ፈተናዎች ነበሩ። እሱ በፕሮቴስታንት እምነት ተጠናከረም። ነገር ግን የእናቱን ካቶሊክ እምነት በጥንቃቄ እያያዘ ቀጠለም። በ1889 ከአንድ ዴንማርክ ጋር ተጋባም። እናም ሰባት ልጆችን ወለደ። ከእነሱም መካከል ቻርልስ አንድ እና ሄንሪ የዌልስ ልዑል ታዋቂ ናቸው። በ1898 የባስኪለን ዶሮን መጽሐፍ ጻፈ። ይህም ለልጁ ሄንሪ የንግሥት መመሪያ ነበረም። እናም በ1899 የዳይሞኖሎጂን ጻፈም። ይህም የጠንቋይና የሰይጣን ተጽዕኖችን የሚቃወም ነበረ። እነዚህ መጽሐፍት የጀምስን ጥበብ እምነትና የንቅስናን ፍልስፍና የሚያሳዩ ናቸው። በ1603 ኤልሳቤት ሞተች፣ ጀምስ የእንግሊዝ ንጉሥ ሆነም። ኪንግ ጀምስ ይህ የሁለቱ መንግስታት የስኮትላንድና የእንግሊዝ የግል ማብጣት መጀመሪያ ነበረም። ይህም የሱ ትልቅ ህልም ሆኖ ቀጠለ። በ1603 ጀምስ ወደ ለንደን ተጉዞ የእንግሊዝን ዘውድ ተቀበለ። በመጀመሪያ በህዝቡ ተወደደ። ነገር ግን የእግዚአብሔርን መብት እምነቱና የንግስና ፍቅሩ ከፓርላማ ጋር ግጭቶችን ፈጠረም። በ1604 በሃምፕተን ኮንት ኮንፈረንስ የፕሩታኖች ጥያቄን ተቀብሎ የኪንግ ጄምስ መጽሐፍ ቅዱስ ኬጂቪ ትርጉም እንዲጀመር አዘዘም። የመጽሐፉ በ1611 ተጠናቀቀ። የእንግሊዝ ቤተ ክርስቲያንን አጠናከረ። እናም የሱ ታሪካዊ እርሶንም 1605 የጋይ ፎክስ ተንኮል በካቶሊክ ተጭኖ ነገስታቱና ፓርላማንም ለማጥፋት ሞከርም። ነገር ግን ይህ ከንቱ ሆነ። የክስተት ጀምስን በካቶሊኮች ላይ የበለጠ ጥንቃቄ እንዲያደርግ አስገደደው። በፖለቲካ ከስፔን ጋር ሰላም ለመምጣት ሞከረም። ነገር ግን የፓርላማ ተቃውሞና የፋይናንስ ችግሮች እንቅፋት ሆኑበት። በግል ሕይወቱ ከተወዳጆቹ እንደ ሮበርት ካር እና ጆርጂ ቪሊርስ በኋላም የባንኪንግሃም ዱክ ጋር ያለውን ግንኙነት በታሪክ ምሁራን መካከል እንደ ግብረ ሰዶማዊ ግንኙነት ተብሎ ተገምቷል። ይህንንም በመጽሐፍ ቅዱስ ይፈቀዳል ሲል ሞገተም። ምንም እንኳን ይህ በማስረጃ ባያስደግፍም፣ የሰው ግን መጽሐፍ ቅዱስን እንደፈለገ በራሱ ጠምዝዞ የጻፈ ነው። እነዚህ ግንኙነቶች በፍርድ ቤቱ ውስጥም ውጥረትን ፈጥረው ነበረም። እነዚህ ከወንድ ጋር የነበሩት ግንኙነቶች በፍርድ ቤት ውስጥም ውጥረት ጨምረው ነበረም። በ1610 የፓርላማ ግጭቶችና የፋይናንስ ችግሮች ከፍተኛ ሆኑበት። ጀምስ የኤልሳቤትን ዕዳዎች ተሸክሞ ነበረ። የንግሥቲቱን ወጪዎች ከፍተኛ ነበሩ። በ1611 ፓርላማውን በተነ። በ1614 አዲዮዲሊት ፓርላመንት ብሎ የሚጠራውን ፓርላማ ጠራም። ነገር ግን የፋይናንስ ችግሮቹ መፍታት አልቻለም። በዚህ ጊዜ የተወዳጁ ጆርጅ ቪሊየርስ ተጽዕኖ እየጨመረ መጣ። የሮበርት ካር ቅሌት በ1615 በግድያ ክስ ፍርድ ቤት ቀረበም ይህም ሁኔታውን አባባሰው በ1618 ጀምስ በስኮትላንድ የፕሮቴስታንት ቤተ ክርስቲያንን ለማጠናከር የፐርዝ እምነት አርቲክሎችን አስተዋወቀም። ነገር ግን በስኮትላንድ ተቃውሞ ገጠመው በአውሮፓ ፖለቲካ በስፔንና በፕሮቴስታንት ኃይሎች መካከል ሚዛን ለመጠበቅ ሞከረም ነገር ግን የሰላም ፖሊሲው በፓርላማ ተቃውሞ ገጠመው በ1618 በኋላ የጀምስ ጤና መታወክ ጀመረ በተወዳጁ ቪሊየርስ ላይ ያለውን ጥገኝነት ጀመረም 1621 በፓ ፓርላማ ተጠራ። ነገር ግን የፋይናንስና የውጭ ፖሊሲ ተቃውሞዎች ቀጠሉበት። በ1624 የመጨረሻው ፓርላማ ተጠራ። ነገር ግን ችግሮቹ መፈታት አልቻሉም። በአውሮፓ የሰላማዊ ፖሊሲውን በፕሮቴስታንት ደጋፊዎች ተቃውሞ ገጠመው፣ በተለይም በ30 ዓመታት ጦርነት ወቅት። በ1625 ማርች 27 በቴዎዋልደስ ቤተመንግስት ጀምስ በ58 ዓመቱ በኩላሊት በሽታ ሞተ። ሞቱ በህዝቡ መካከል የተቀላቀለ ስሜትን ፈጥሯል። ነገር ግን የሁለት መንግስታት ማብቃትና የ የኬጂቪ መጽሐፍ ቅዱሱ የእርሱ ታላቅ ስኬቶች ሆኑ። ይህ መጽሐፍ ቅዱስ ታዲያ አሁንም በርካቶችን እየበከለና ከመስመር እያስወጣ እያስነወረ ነው ያለው። ጀምስ በፕሮቴስታንት እምነት ጸንቶ የቆመ ሰው ነው ቢባልም ግን የእግዚአብሔርን ቃሎች እያንሻፈፈ ለራሱ እንደሚመቸው ያደርግ ነበረም። ነገር ግን በካቶሊኮች እና በፕሩታሮች መካከል ሚዛን ለመጠበቅ ቢሞክርም አልተሳካም። የኬጂቪ መጽሐፍ ቅዱስ በእንግሊዝ ቋንቋ በክርስቲያን ታሪክ ላይ ዘላቂ ጥያቄ ተጽዕኖ ፈጠረም። እናም እስከ ዛሬ ሚሊዮኖች ያነቡታል። የእግዚአብሔር መብት እምነቱንና የንግስና ፍቅሩን ከፓርላማ ጋር ውጥረቶችን የፈጠረው ሰው አሁንም ድረስ ተጽዕኖ አለው። ይህ ቻርልስ አንድ ዘመን ወደ እንግሊዝ የእርስ በርስ ጦርነት መሰረት የሆነ ነው። የሁለቱ መንግስታት ማብቃት ህልሙ ሙሉ በሙሉ ባይሳካም ታላቋን ብሪታንያ መሰረት አስቀምጧል ይሉታል ገሚሶቹ። የጀምስ ግላዊ ግንኙነቶች በተለይ ከተወዳጆቹ ጋር በታሪክ ውስጥ አወዛጋቢ ናቸው። እነዚህ ግንኙነቶች በፍርድ ቤት ውስጥ ውጥረትን ፈጥረው ነበረ። ነገር ግን የንግስናው ተጽዕኖ ከነዚህ ክሶች በላይ ነበርና ሁሉንም አሸንፏቸዋል ኖሩን ሸፍኖበታል። በተጨማሪም የጤና ችግሮቹ በመጨረሻው ዓመታት አካላቱን አዳክመውት እንደነበረና ሞቱም ያማረ እንዳልነበር ብዙዎች ይናገራሉ። ጀምስ በህዝቡ መካከል እንደ ብሪታንያ ሰሎሞን ተብሎ ይታወቅ ነበረ ምክንያቱም ጥበቡ፣ የቴዎሎጂ እውቀቱና የሰላም ፍላጎቱ ይሉታል። ሆኖም የንግስና ውሳኔዎቹና የግል ህይወቱ በርካታ ውጥረቶችን በርካቶች ላይ ፈጥረዋል። የኬጂቢ መጽሐፍ ቅዱስ በሚሊዮኖች ህይወት ላይ ተጽዕኖ ያሳድሯል፣ ነገር ግን በካቶሊኮችና በፕሮሪታሮች መካከል ያለውን ውጥረት አባብሷል። የጋይ ፎክስ ተንኮል በካቶሊኮች ላይ ያለውን ጥርጣሬ አጠናክሯል። የእግዚአብሔርን መብትና ቃል ጥሶ እምነቱን የፓርላማ ተቃውሞዎቹን ንግስናውንም በመጠቀም በጣም በርካ በርካታ ነገሮችን ሲያደርግ የኖረ ንጉስ ነው። የፋይናንስ ችግሮቹና ሌሎች በቅርቡ ያሉ ሰዎች ደግሞ የፍርድ ቤቱን ምስል እጅግ አበላሽተውበታል ከተወዳጆቹ ጋር ያለው ግንኙነት በተለይም ከጆርጂ ቪሊየርስ ጋር በታሪክ ውስጥ እንደ ግብረሰዶማዊ ሰዶማዊ ግንኙነት ተብሎ ይጠቀሳል። ምንም እንኳን እሱ ይህንን ቢያስተባብልም ኪንግ ጀምስ የታሪክ ተዋናይ ነበረ። የሁለት መንግስታትን ማብቃት ህልሙ፣ የኬጂቢ መጽሐፍ ቅዱስ ቅርሱና በእምነት በፖለቲካ ያደረገው ሚዛን የእሱ ታላቅ ስኬቶች ሆነውለታል። ሆኖም የፓርላማ ግጭቶቹ፣ የፋይናንስ ችግሮቹና የግል ህይወቶቹ የንግስናውን ምስል አወዛጋቢ ያደርገውታል። ታሪክ ውስጥ እንደሱ ጥበበኛ ንጉስ፣ የሰላም ፍላጎት ያለው መሪ፣ የእምነትም ጠንቃቃ ሆኖ ተደርጎ ቢወሳም፣ ነገር ግን ጨለማው ታሪኩ ጎልቶ ይነሳል። ምክንያቱም ደግሞ ይህ ሰው አረመኔው ንጉስ ሲሉ በርካቶች ምስክርነታቸውን ይሰጣሉ። ምክንያቱም ደግሞ የእግዚአብሔርን ቃል ሳይቀር የጠመዘዘ ሰው ስለሆነ ነው።